ክፍል ውስጥ በጸሐፊነት ነው የምንሰራው። ቤተሰብ አለኝ ማለት። ስለ ሴት የሚሰማኝ ስሜት ቢኖር ሴት በመሆኔ ደስተኛ ነኝ፣ እድለኛም ነኝ ብዬ አስባለሁ። ምክንያቱም ሴት በተፈጥሮ የተሰጣት ብዙ ነገሮች አሉ። ብዙ ነገሮችን አሬንጅ ከማድረግ አንፃር ቤትን ትሞላለች። እናት ናት፣ እህት ናት እናም ደግሞ ልጅ ናት። ብዙ ነገሮችን ክፍተቶችን ትሞላ ናት ብዬ አስባለሁ። ማለት እንደ ቤተሰብ ወንድ ልጅ ማድረግ የማይችላቸው የማይችላቸው ሳይሆን በተፈጥሮ በቃ ብዙም ትኩረት የማይሰጣቸው ነገሮችን፣ ሴት ግን ትኩረት ሰርታ ብዙ ነገሮችን ማድረግ የምትችል ናት ማለት የተፈጥሮ የታደለችው ነገር ነው ነውና፣ ሴት መሆን በጣም ደስ ይላል። እንደተማርነው እንደ አቅማችንም ቃል መጠረ እንደመጣ ነው እንሰራለን፣ እናግዛለን። ወታደር ነው ሲቪል ነው አንልም፣ ሁሉንም ያው እኔ ሞላዬ አይለኝም እሰራለሁ። መስሪያ ቤቱን ባቀረበ ልክ ባቀረበን ልክ እኛም ባቅማችን ልክ እንሰራለን። ሴትነት ኩራት። እንግዲህ ሴትነትን ሳስብ እናቴን ማስበው። እናቴ ደሞ ጀግናዊ ናት። ሴትነቴ እኮራለሁ። ልጅ እግዚአብሔር ጸጋ ነው። እግዚአብሔር

ከዚህ ምስታፍ ነው እኛ ጋር ተኝተው የሚታከሙአሉ። በብዛት እኛ የምናገለግለው ተኝተው የሚታከሙትን ነው። እንግዲህ ወደ እኛ ሲመጡ እዚህ አርፋው የሚታከሙትን ነው አገልግሎት የምንሰጠው፣ እና የተራጀት ሰዎች ነው ወደዚህ ከታች የሚመጡ ሰራዊቶቻችን። በጣም ደክመው ተጎተው ነው የሚመጡት። እነሱን መንከባከብና ያለውን ነገር ያላቸውን ችግር በቅርቤታ እየፈታል የሚያስፈልጋቸውን እያቀረብንላቸው የተንከባከብላቸው እስኪድን ድረስ ነገርክሎት በምሰጣል። ስለ ሴቶች በጣም ደስ የሚል ስሜት ይሰማኛል። ሴት በመሆኔም እኮራለሁኝ። ሴት በተፈጥሮ ያው ብዙ ጫናና ሊኖርባትም እንግዲህ ከተጽዕኖና ከጭኮላ ወተናል። አሁን ፈጣሪ መዝገብ ድሮ ሴት ወደ ጓዳ ይባል ነበር። አሁን ተመሰገነው ይሁን ያው እኩል ይሆንን ነው። ባለው ስራ ሴት ኃላፊነት ይበዛባት ያንን ነገር ተቋቁመና አሸንፈን ከወንዶች እኩል ወደኋላ ኋላ ላለ መቅረት እኩል መሆኑን እየተጓዘን ነው። ያን አክል ከነሱ ወደኋላ የሚያስቀርን ነገር የለም። የቤተሰብ ኃላፊነት ይበዛብናል። ከስራ ወደ ቤት የቤት ጣጣ አለ፣ ልጅ መንከባከብ አለ። እኔም ሁለት ልጆች እናት ነኝ። ግን ያው ወደ ቤት ሲኬድ የቤት ስራ አለ፣ ወደዚህ ሲመጣ ስራ አለ ወደ ውጭ የሚያውጩ ስራ አለ። ያንን ነገር ተቋቁመን አሸንፈን ከእነሱ እኩል ለመሆንም እየሞከርን ነው እየሰራን ነው ነው ብዬ ተሳረጋለሁ። ዋናው አላማ ነው አላማ ካለ ምንም ያቀተም ወደኋላ የሚያስቀርም ነገር የለም። የዓላማ ጽናት እስካለ ድረስ ያንን ነገር አሸንፍም እንዳልፋለን። ያው ሴት ሁሉንም ነገር የማሸነፍም መስመር የማሳዝም አቅም አላትም ተብሎ ብን ሴቶች በተፈጥሮ ተብሎ ይታዘዋል። ያው ማድረግ ማዞር መቀየር እንችላለን እኛ ከቻለን ተጋግዘን ነው ልጆቻችን እናሳድገው። እሱም ያቅሙን ያግዘኛል። ግን ያው ሴት ላይ ተጽዕኖ ስለሚበዛ ነው እንጂ ስራው፣ ሀላፍነቱ እሷ ላይ ስለሚደራረብ ነው እንጂ፣ ተጋግዘን፣ ተነጋግረን፣ ተቻችለን ያለውን ችግር የሚገጥመን ተነጋግረን ፈተን እናልፋለን። ወይዘሮ ደሞዘ ዘገኝ ይባላለሁ። በጤና ምራ ቢሮ ተላላፊ ነች። ባለትዳርና የልጆች እናት ሁለት ልጆች እናት ልጆች በጣም ኩራት ይሰማኛል። አንደኛው አስተኛ ሆና ሁለተኛ ወደ አራት እየገፋች ነው። ሁለቱም ሴቶች ናቸው። በጣም እድለኛ ሴት ናቸው ማለት ነው። ከዛ ጥሩ ደረጃ ላይ ናቸው። የአገር ካስማ ሴት ነኝ። ነርስ ነኝ። እዚ የሰርጂካል የሚሰራ ነርስ ደግሞ ሲጀመር ትርጓሜው ፔሸንትም ማንከምከም፣ ከዛ በተጨማሪ ከዛ ባለፈ ደግሞ ማንኛውም የስራዊት ቤተሰብም ሆነ ስራዊትም አባል በተሰጠን ቃል በገባነው መሰረት እየሰራ ነው ያለ የትኛውም። እስካሁን ምንም አይነት ችግር አላጋጠመንም። ማንኛውም ሰው ስናገለግል በነበረበት ነው ስኬል እያገለገለን ያለ ነው። አሪፍ ነው እስካሁን እግዚአብሔር ሰጠን። ተፈጥሮ ነው ደስ ይላል። ትንሽ ቢከብድም ምክንያቱም እዚህም የቤቱም የውጪም ስራ አብረ ንሰራ እዚህ ባለን ጊዜ በጣም አለት እንሰራለን። በተማርንበት ቃል በገባንበት እንሰራለን። ቤት ደግሞ ቤተሰቦቻችንን ይመገዝን ያው ብዙ ስሮች አሉ። ለምሳሌ ምግብ መስራት አለ፣ ልብስ ማጠብ አለ። እነዚያ ነገሮችን እናደርጋለን። በጣም ትልቅ ደረጃ ላይ እንደሚደርስ ደስ ድረስ ችግር አንዳችን ይመስገን፣ ደግሞ ልጆቻችን አሁን ተደቀቁ። እኛም ምንም የገጠርን ችግር የሚያደርና ስለ ሴት ልጅ ስትቸገር ታምራ ቦታ ሳትደርስ ስትቀር የሚረዳ ሰው ስታጣ በሆነ ነገር ላይ ስትጎዳ በጣም ይከፈኛል። እኔም ሴት ልጅ አለችኝ። እኔም ሴት ነኝ። ብዙ ነገር ወርቅ ትዳር ይዤ በትዳር ብዙ ነገር ደረሰብኝ። ብቻዬን ነው ልጆችን ያሳደግኩት። እኔ በዚህ ላይ ሴት ልጆች በርግጥ አጉል ትዳርም እንኳን ሰው እንዳይወርቁ እግዚአብሔር ብሏቸው በእውነት ሰርቶ ሰው ቢሆኑ ስራ ቢያገኙ ባይጎዱ የሆነ ጥቃት ባይደርሳቸው፣ በሽተኞቹ በማገልገል ደስተኛ ይመጣ። ምክንያቱም እነሱ ለእኛ ካደረጉልን አንጻር ና ቢያንስ እኛ ሰዎች በላይ በጣም ደስ ይላል።

ሁለት 2016 ከመከላከያ ዩኒቨርስቲ ሳስታርቅ መታ ከነባረ ሳባ ባለብስታ ሲቪሎች ወታደሮች በቅርበት እየሰራ ነው። ሙያችን ደሞ ክብር ነው። ሴትነት ፀጋ ነው። እግዚአብሔር የሰጠን ፀጋ ነው። ተፈጥሮ በራሷ ብዙ ነገሮችን አድላ ያለች እና ሴትነት ልዩ ነው። ውበትም ነው፣ ፀጋም ነው፣ ክብርም ነው። ሴትነት ደግሞ በሂደት ወደ እናትነት ይቀየራል። አለም ዙ ሲመጡ ብዙ ፈተና ምኛል ደስ የሚል ስቃይ ያለው ጸጋ ነው። የሀገር ካስማም ሴት ነኝ እኔ ለሀገር ኖር በዘመኔ የሀገር ካስማም ሴት ነኝ እኔ የበረታ በወገኔ። እንኳን ለዓለም አቀፍ የሴቶች ቀን ለማርች በሰላም አደረሳችሁ አደረሰን እንኳን ለዓለም የሴቶች አደረሳችሁ እላለሁ። ሁላችሁም አለም ላይ ያላችሁ ሁሉ እንኳን አደረሳችሁ።